ሰላም ጤና ይስጥልኝ፣ የኦሪት ትምህርት ተከታታዮች እንደምናላችሁ፣ እንደምን ሰነበታችሁ። የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል በባዕድ አምልኮትና ጥንቆላ የሚለውን ተከታታይ የጥያቄና መልስ ትምህርት ይሆናል። ዛሬ የምንማረው ለመጀመሪያ ጊዜ የፈጣሪን ስም ፍጡር ለሆኑት ፍጥረታት እንዲሰጥ ወይም የሰጠው የመጀመሪያ ሰው ማን ነው በሚል ርዕስ እንመራለን ማለት ነው። እንግዲህ እያንዳንዱ ነገር ከስር መሰረቱ ነገሮች እንዴት እንደጀመሩ እንዴት እንደመጡ ለምን ዓላማ እንደተከሰቱ ወይም እንደሆኑ ስንማይ ስንማይና ስንመለከ ስንመረምር ነገሩ ሁሉ ግልጽ ይሆንልና ማለት ነው። እንግዲህ እንደሚታወቀው ፈጣሪ አንድ ፈጣሪ አምላክ ብቻ ነው። በእርግጥ የፈጣሪ ስም የተለያዩ ስሞች አሉት። ነገር ግን ይህ የፈጣሪ ስም የተለያዩ ስሞች ቢኖሩትም እነዚያን ስሞች የሚጠቀምባቸው ለተለያየ ዓላማና ምክንያት ነው ማለት ነው። ለምሳሌ አንድ ሰው ብዙ የተለያዩ ሙያዎች ቢኖሩትና እነዚያ ከሙያው ጋር የሚገናኙት ሰዎች የተለያየ ስም ይጠሩታል ማለት ነው። ለምሳሌ አንድ ሰው በሙያው ሐኪም ሊሆን ይችላል። ስለዚህ ታካሚዎቹ ዶክተር እያሉ ይጠሩታል። እንዲሁም ደግሞ በአንጻሩ ይህ ሰው ሌላ ሙያ ያለው መምህር ነው። መምህሮቹ ደግሞ ተማሪዎቹ ደግሞ መምህራችን ይሉታል። እንዲሁ ይህ ሰው ይህ ዶክተር ወይም ይሁ መምህር ልጆችና ሚስት ቢኖረው ሚስቱ ባሌ ብላ ትጠራዋለች፣ ልጆች ደግሞ አባታችን ብለው ይጠሩታል ማለት ነው። ስለዚህ ተመሳሳይ ያው አንድ ሰው ነው። ንግድ የተለያየ ከእነዚያ ሰዎች ጋር የሚገናኝበት ነገር ስላለ እነዚያ ሰዎች ባላቸው ግንኙነት ምክንያት ያንን ስም በመስጠት ይጠሩታል ማለት ነው። የፈጣሪም ስም እንደዚያ ነው የምንጠቀምበት ማለት ነው። ነገር ግን ይህንን የፈጣሪን ቅዱስ ስም ፈጣሪ ራሱ ለፈጠራቸው ወስዶ ስሙን ተጠቅሞበት ማለት ነው። ይህም ማለት ፈጣሪ ላልሆኑት ነገር የፈጣሪን ስም ወስዶ ሲሰጥ እነዚያም የሚጠሩት አካላት ወይም ፍጥረታት በፈጣሪ ስም ነው ማለት ነው። ለምሳሌ የፈጣሪ ስም ኤሎኪም ከሆነ ይህንን ስም አንስተን ለድንጋይ ወይም ለከዋክብት ወይም ለፀሐይ ወይም ለጨረቃ ወይም ለእንጨት ወዘተ፣ ለመሳሰሉት ፍጡር ለሆኑ ወይም ለሰው ሊሆን ይችላል። ያን ስም ከሰጠን ያንን ስም የፈጣሪን ስም አረከስ ነው ማለት ነው። እንግዲህ ይህም የአይሁድ መጽሐፍ እንደሚነግረን ይህንን የፈጣሪን ስም አንስቶ ለሌላ ፍጡር ለሆኑት ፍጥረቶች ስም የሰጠውና ስሙን ያረከሰው የመጀመሪያው ሰው የአዳም የልጅ ልጅ ኤኖሽ የሚባለው ሰው እንደሆነ ይነግረናል ማለት ነው። እንግዲህ ሰው ይህንን የፈጣሪን ስም ፈጣሪ ለፈጠራቸው ፍጥረታት አንስቶ የሰጠበት ዋና ምክንያት አለው። በእርግጥ ይህንን ሀሳብ ያስበው እንግዲህ እንደሚታወቀው፣ እኛ የሰው ልጆች ይሆን በሙሉ የተለያየ የምናስባቸው የተለያዩ ሀሳቦች አሉ። ይህ ማለት እኛ በልባችን አንድ የምንፈልገው ነገር ይኖራል ማለት ነው። ያ የምንፈልገው ነገር ደግሞ እንዲሆንልን ትልቅ ፍላጎት አለን ማለት ነው። ስለዚህ ይህ ፍላጎት ስላለን ምንጊዜም የምንራመደው ከዚያ ከውስጣችን ፍላጎት ጋር ማለት ነው። ስለዚህ ምንድን ነው ይህ አይኖች የሚባለ ያሳው ምንድን ነው? ያንን ፈጣሪ እጅግ በጣም ረቂቅ ትልቅ ፈጣሪ አምላክ ነው። ነገር ግን እሱ የፈጠራቸው ደግሞ ፍጥረታት አሉ፣ ፀሐይ አሉ፣ ጨረቃ አሉ፣ ከዋክብት አሉ፣ የተለያዩ ፈጣሪ የፈጠራቸው ፍጥረታት አሉ። ስለዚህ እነዚህን ፈጣሪ የፈጠራቸውን ፍጥረታት ብናከብርና ለእነሱ የተለያየ የክብር መገለጫ ብናደርግ ፈጣሪ ደስ ሊለው ይችላል በሚል የልብ ሀሳብ አቀረበ ማለት ነው። እንግዲህ ከዚህ ላይ ዋናው ትልቁ ልዩነቱ ይህ ሰው ፈጣሪ ምን እንደሚፈልግ አልጠየቀም፣ አልተረዳም። ብዙ ጊዜ አይተን እንደሆነ ያንን ሰው ከማግኘታችን በፊት መጀመሪያ ያ ሰው አ እንደዚህ እኳ አስቦ ሊሆን ይችላል። ስለዚህ እንደዚህ እንደዚህ እኛ ስናስበው እንደዚህ የሚያስብ ይመስለናል በማለት የተለያዩ ግምቶችን በማንሳት ያንን ሰው እርሱ ያላሰበውን ነገር እኛ በሱ መንገድ ሆነን እናስባለን ማለት ነው። አንዱ ትልቁ ስህተት እንግዲህ ነው። ስለዚህ ኤኖሽ የሚባለው የፈጣሪ ሀሳብ ሳይጠይቅ ፈጣሪ ምን ነገር እንደሚፈልግና እንደማይፈልግ ሳይጠይቅ፣ ነገር ግን እርሱ ለፈጣሪ በማሰብ ይህን ማለት ፈጣሪ የሚፈልገው እንግዲህ እሱ የፈጠራቸውን ፍጥረታት ስናከብርለት ልክ እሱ እንዳከበርን ይቆጠራል ብሎ በራሱ የሞኝነት ሀሳብ አስቧል ማለት ነው በዚህ ምክንያት የፈጣሪን ስም በመውሰድ ለተለያዩ ፈጣሪ ለፈጠራቸው ፍጥረታት ስም በመስጠት ለነዚያ የተለያዩ ባዕድ አምልኮትን ማምለክ እንደጀመረ ነገር ማለት ነው። እንግዲህ ባዕድ አምልኮት የሚባለው የጀመረው እንግዲህ ለዚህ ነው። ባዕድ አምልኮት ማለት እንደሚታወቀው ፈጣሪ ላልሆኑት ነገሮች ልክ ፈጣሪ እንዳዘዘን አድርገን በራሳችን እይታ በራሳችን ስሜት ከፈጣሪ ውጭ ላሉት ነገሮች ቁርባን ማቅረብ፣ እንዲረዱን መጸለይ፣ የተለያዩ ነገሮችን በማድረግ ነው ማለት ነው። ይህ ደግሞ በፈጣሪ ዘንድ እጅ በጣም የተጠላ ነው። ይህ ትልቁ እንግዲህ ስህተት የፈጣሪን ፍላጎት ፈጣሪ ምን እንደሚፈልግ እኛን ከእኛ ምን እንደሚጠብቅ ባለመጠየቃችንና